ሰላም ቤተሰቦች እንዴት ቆያችሁ? ዛሬም በቀጣይ ቪዲዮ ተመልሻለሁ ማለት ነው። በመጀመሪያ ቪዲዮ የመጀመሪያ ፊደሎችን ነው እዚህ ጋር ያሉት የአማርኛ ፊደላት። ሁሉንም የመጀመሪያ ፊደሎችን በእነዚህ ክፍል አይተናል። አሁን ደግሞ የምናየው ምንድ ነው ሁለተኛ ፊደሎችን ዛሬ እናያለን። ሁለተኛ ፊደሎች ከታች አሉ፣ እነዚህ ፊደሎች ማለት ነው። እነዚህ በሙሉ ሁለተኛ ፊደሎች ናቸው። እናያለን ከየት ነው የወጡት? ከዚ ከዚህ ነው የወጡት። ሁለተኛ ፊደሎች በሙሉ ከዚህ ነው የወጡት። በደንብ ነግራቸዋለሁ። በመጀመሪያው ቪዲዮ ፊደሎችን በተለይ በተለይ የአንደኛ ፊደሎችን የአንደኛ ፊደሎችን ወደ ታች ማንበብ በጣም በጣም አስፈላጊ ነው ማለት ነው። የአማርኛ ፊደሎችን ማጻፍ ማንበብ ለመቻል እዚህጋ ትኩረት መጀመሪያ ከሁሉም በፊት እዚጋ ትኩረት አድርጉ። የመጀመሪያ ፊደሎችን ለያችሁ ማለት ደግሞ አንዱን ፊደል ወደ ጎን ማንበብ አይከብዳችሁም። አሁን ለምሳሌ ችኘቱ ፊደል መ እንደሆነች ካወቃችሁ ወደ ጎን ማንበብ አይከብዳችሁም ማለት ነው። መሙሚ ማሜ ምሞ ስለዚህ ይሄ ለምን ይጠቅማችኋል? ወደ ተግባር ስናመጣው አሁን እችን ፊደል የመ ሶስተኛ ፊደሏን የመጀመሪያውን ካወቃችሁ ወደ ጎን ካወቃችሁ ማንበብ መጥራት ካወቃችሁ ስለዚህ ሶስተኛ አራተኛ ፊደሉን በመቁጠር ራሱ መለማመድ ራሳችሁን አእምሯችሁን ማለማመድ ትችላላችሁ ማለት ነው ለዛ እንዲጠቅማችሁ ስለዚህ ምንድነው ማድረግ አለብን ይሄ ሁለተኛ ሁለተኛ ፊደሎችን ወደ ታች ወደ ታች ማንበብ እንለማመዳለን ማለት ነው በዚህ ቪዲዮ ከኔ ጋር ስለዚህ እነዚህን ቪዲዮዎች አሁን ሁለተኛ ፊደሎችን እዚህ ጋር አውጥቻችኋለሁ ለብቻ የመጀመሪያ ፊደሎችን ከላይ ማየት ይችላላችሁ፣ በመጀመሪያው ቪዲዮ አሁን ሁለተኛ ቪዲዮን እዚህ ጋር አቀርብላችኋለሁ ማለት ነው። እዚህ ጋር ማንበብ መጻፍ ለነገ የሚባል ጉዳይ አይደለም። ስለዚህ ዛሬ ወስኑና ኦንላይን መማር የምትፈልጉ በተለይ ጊዜያችሁን በአጭር ጊዜ በሁለት ወር በሶስት ወር እነዚህ ተምራችሁ ማጠናቀቅ የምትፈልጉ ተማሪዎች ከታች ባለስልክ ቁጥር በዋትሳፕ ቴሌግራም፣ ወይም ኢሞ ላይ ብትደውሉልኝ ባላችሁበት ሆናችሁ ጥሩ የቋንቋ ትምህርት ከኔ ጋር ማግኘት ትችላላችሁ። ስለዚህ ይህንን ለማስታወስ ነው። አሁን ወደ ፊደሎች እንሄዳለን። የመጀመሪያው ፊደል አሁን የሀ ቤት ነው። የሀ ሁለተኛ ሁ ነው። ቀጣይ እንሄዳለን። ሁ ሉ ሁ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቡ ቡ ይሄኛው ቡ ነው። ይሄ ቡ እንደ እንደ ድጋሙ ከመጀመሪያ ጀምራ፣ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቡ በጣም አሪፍ። ሲነበቡ እነዚህን ይመስላሉ ማለት ነው። ቀጣይ ፊደሎች ደግሞ ከዚህ ጋር እንጀምራለን። የመጀመሪያው ማን ነው? የተ ሁለተኛ ፊደል ቱ ነች አይደል? ቱ። ስለዚህ እንቀጥላለን። ቹ ቱ ቹ ሁ ኑ ኑ ኡ ኩ ሁ ው ኡ ዙ ዡ እንደገና እንደ ጊዜ ቱ ቹ ሁ ኑ ኑ ኡ ኩ ሁ ው ዙ ጁ እነዚህ ይመስላሉ ማለት ነው። እሺ ቀጣይ ደግሞ እዚህ ጋር እንጀምራለን። ሶስተኛው ላይ ማለት ነው። የመጀመሪያ የየ ፊደል ሁለተኛ ፊደል ዩ ዩ ዱ ጁ ጉ ጡ ጩ ጹ ጹ እነዚህ ሁለቶቹ ተመሳሳይ ናቸው። ጹ ጹ ፉ ፑ እሺ እንደግማለን አሁን ዩ ዱ ጁ ጉ ጡ ጩ ጡ ጹ ፉ ፑ ፊደሎቹ ይህን ይመስል ነበር። እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ የእኛን ቻናል የዩቲዩብ ቻናል ሰብስክራይብ በማድረግ አባል ሆኑ፣ ቤተሰብ ሆኑ። ይህን ቪዲዮ ከወደዳችሁት ደግሞ ላይክ፣ ኮመንት፣ አስተያየታችሁን ጻፉልን። ከልብ እናመሰግናለን። ሰላም